እሷንም የተጠናኮላት ሌላ ነገር እንዳያረጓት ፈራሁኝ። ጌታጣ ምንድነው? የተከታተሉኝ ነው፣ ጓደኞች የተከታተሉኝ ነው። በቃ ምንድነው ይዝቱብኝ ነገር አለ። ኋላ እየተከታተሉ ነው ብረሽሽ፣ በጣም ነው እንደ ፈራሹ ፈርተናል አላለም። እንደ ይሄ ሰው የምንድንነው ችግሩ፣ እንደ እየተተናክሏት ነው አለ። የሆነ ነገር እንዳያደርጉ ፈርቻለሁ ምናምን፣ በጣም ነው እንዴ። ፈራችሁት? ማን ነው ምንድን ነው? ምን ያደርጓት? አዳማዎች፣ አሁን ይችን ማለት ነው ማንም ዞር ብላያትም። በነገራችን ላይ ከአንተ ውጭ ማለት ነው። እሺ አብርሽ፣ ሄርሜላን ሊያርቃትም ሊያቀርባትም የሚችለው አብርሽ ብቻና ብቻ ነው። አሰላሙ አለይኩም ወራህመቱላ፣ እንዴት ናቸው ውድ ቤተሰቦች ያለ እዚህ ቪዲዮ ላይ እንግዲህ ከሰሞኑ ኢክራም እና ኢሳም መነጋገሪያ ሆነዋልና ይህን ቪዲዮ ድምፁን ባስገባው ደስ ባለ ነበረ፣ ግን ክላሲካ ሙዚቃ ማለት ነሽዳን በሉት መንዙማን በሉት ብቻ ክላሲካ አለውና ለዛ ዩቱብ ስለማይፈቅድ ድምጿን አላስገባውትም። እንግዲህ ከኢሳም ጋር ተለያይተናል እንደውም ክዶኛል እያለች ነበረ። ካሁን በኋላ አብረን ቪዲዮ መስራት አንችልም፣ ዩቱብ ላይ አንመጣም፣ ብቻዬን ነው ምናምን እያለች ነበረ። እዚህ ቪዲዮ ላይ ኢሳምም ከህይወቴ ወይም ደግሞ ከህመሜ የተማርኩት ነገር ቢኖር መቼ ማግባት እንደሌለብኝ ነው እያለ እንግዲህ ብዙ የተለያዩ መልሶችን በሚሰጠው ኮሜንት መሰረት እንግዲህ ብዙ ምላሾችን እየሰጠ ይገኛል። ለኢሳም ኢክራምም እንደዛው በተመሳሳይ እና የሁለታቸውን መልስ ተቀራራቢ እና አንድ አይነት ነው አብዛኛውን ጊዜ የሚመልሱት እና ምንም ማድረግ አይቻልም። የሰው ልጅ ነን። የሰው ልጅ ስንሆን እውነት ለመናገር አሁን ኢሳምና ኢክራም ልክ የእህትና የወንድም ያክል ቅርበት ያላቸው ሞር ከዛም በላይ እንደውም ባልና ሚስት ናቸው ብሎ በጣም በርካታ ሰው ነው የሚያስበው። ምክንያቱም ከኢትዮጵያ ዱባይ ድረስ እንኳን ሲሄዱ አብረው ነበረ፣ ሲዝና ነው የነበረው፣ ሁሉ ነገራቸው አብረው ነበረና ከዛ አንጻር ብዙ ሰው የሚገምታቸው የሚያስባቸውም እንደ ባልና እንደሚስት ነበረ። እኔ ለራሱ እንደዛ ነው የምጠረጥራቸው የነበረው ማለት ነውና አሁን ላይ ግን እሱም ክዳኛለች የስራ ኮንትራት ነበር፣ ተለያይተናል። እሷም እንደዛው በተመሳሳይ ክዶኛል አይነት ነገሮችን ነው እያወሩ ያለው። ቢሆንም ግን እስከ ዛሬ ድረስ ጥሩ መተሳሰብን መከባበርን፣ አብሮ መስራትን አሳይታቸዋል ያንን ነገር ሳላደንቅላቸው አላልፍም ማለት ነው። በቃ ይሄ ሰው ልጅ ነን የሰው ልጅ እስከሆነ ድረስ ባልና ሚስትም እህትና ወንድምም ይጋጫል አብሮ ማለት ነው አብረን እስከ ኖርን ድረስ ወይንም ደግሞ አብረን የሆነ ነገር እስካደረግን በስራ ጉዳይ ከሆነ በተለይ ብዙ የሚያጋጭ የሀሳብ አለመግባባት ብዙ ነገሮች ልዩነቶች ይኖራሉ እና ከዛ ከዛ አንጻር ያለ ነገር ነው። ማንኛውም ሰው ጋር ያለ ነገር ነው። ይህን ያክል የሚጋበር ነገር የለውም። ያው ከካሜራ ጀርባ ያለው ማንነታቸውን የተፈጠረውን ነገር እናንተ ታውቃላችሁ ማለት ነው እና ከኢሳም ንግግር ግን ያልተመቼ ነገር ወይንም ደግሞ መስተካከል አለበት ብዬ ማስበው ምንድን ነው፣ በህይወቴ የተማርኩት ነገር ቢኖር ከህመሜ መስለኛለሁ እና መቼም ቢሆን በህይወቴ ማግባት እንደሌለብኝ ማግባት እንደሌለብኝ ነው የተማርኩት ብሎ እየሰጠው ምላሽ ፈጽሞ ልክ ያልሆነና መታረም ያለበት ነው። ምክንያቱም አንድ ወጣት ገባችሁ ወጣት ሆኖ ካላገባ፣ ገባ ወዴት ነው የሚሄደው? ምክንያቱም ወጣትነት በራሱ ትልቅ ፈተና፣ ብዙ የሚፈታተናችሁ ነገር አለ። ተፈጥሮ የሆነ ነገር ነው እና አንድ ሰው ደግሞ ማግባት ባለበት ሰዓት ካላገባ፣ ወዴት ነው የሚሄደው? ምንድን ነው የሚያደርገው? ብዙ ነገሮች አሉ እና እነዛን ነገሮች ደግሞ ማስተካከል የሚችለው ሲያገባ ወይም ደግሞ ስታገባ ነው፣ ሴት የሚሆን ወንድ ማለት ነው። እና ያንን ነገር እንደዛ ብሎ ሲመልስ በጣም ነው የተገረምኩ። ከሱም አልጠብቀም፣ ምክንያቱም ለሴት ልጅና ለትዳር ያለው አመለካከት፣ አንዳንድ ጊዜ እንደዚህ ቪዲዮዎቹ ስክሪን ሻት አድርገው ምናምን ቲክታክ ፖስት ሲያደርጓቸዋለሁ እና ጥሩ ጥሩ ምክሮች ጥሩ ጥሩ አስተያየቶች ይሰጣል። በነገራችን ላይ ጥሩ አመለካከት ነበረው። አላቅም አሁን ላይ ኢሞሽናል ሆኖ ተናዶ ምናምን ሊሆን ይችላል፣ ግን ይህ ንግግሩ ይሄን ንግግሩ ትልቅ ስህተት ነው፣ መታረም አለበት ብዬ አስባለሁኝ። እና ደግሞ እናንተም ልክ ነው ብላችሁ እንዳታስቡት ማለት ነው። አሁን ብዙ ሰው ኮሜንት ሲሰጥ እየተመለከትኩት ምን መሰላችሁ? በቃ ልክ ነህ አይነት ነገር ነው፣ ልክ ነህ አይነት ነገር ነው። እና ልክ አይደለም፣ ልክ ሊሆን አይችልም ምክንያቱም በዚህ እድሜው ካላገባ በዛ ላይ ደግሞ የሚዲያ ሰው ናቸው። የሚዲያ ሰው ስትሆኑ ከብዙ ሴት ጋር ከብዙ ሰው ጋር ትገናኛላችሁ እና በዛ በራሱ አይደለም ሳታገቡ ይቅርና አግብታችሁ እንኳ ለራሱ ብዙ የሚፈታተናችሁ ነገር ይኖራል። እና መቼም ቢሆን ልክ አይደለም። ትዳር መስተሪያ ነው፣ የኢማን ግማሽ ነው። አለቀ። ስለዚህ እንደ ሙስሊም ልክ ያልሆነ ወይንም ደግሞ ስህተት የሆነ መልእክትን ያስተላልፈው ማለት ነው። ወደ እና አብርሽ ቪዲዮ ስመጣ ባለፈው ሩታ ቤተሰቦቿ መታረቅ አለብሽ ከአብርሽ ጋር ምናምን አይነት ቪዲዮ ሀሳብ ሲያመጡ ምን ብዬ ተናገርኩኝ? ሩታ ከአብርሽ ጋር መታረቅ ካለብሽ ቤተሰቦችሽ ፊት ይቅርታ ጠይቁ፣ ይቅርታ ልትደራረጉ ይገባል እንጂ በራስሽ መንገድ ሄደሽ በራስሽ መንገድ ሄደሽ አዲስ አበባ ድረስ ምናምን ሄደሽ ይቅርታ ብታደርግለት ና ይቅርታ ብትደራረጉ ድጋሜ እንዳሻንጉሊት ነው የሚጫወትብሽ፣ ብያት ነበረ። ምክንያቱም ሩታን አብርሽ ሲያገባት ቤተሰቦቿን ጠይቁ፣ አስፈቅዱ፣ ወግ ባህሉን ጠብቁ። ቤተሰቦቿ በተገኙበት አይደለም ያገባት። ካለፈው ስህተቷ ተምራ ቤተሰቦቿ ባሉበት ይቅርታ ቢጠይቃትና ይቅርታ ቢደራረጉ የምሬት ነው የሚላችሁ ትከበር ነበረ ያስገባችሁ ፣ ምክንያቱም ሴት ልጅ ቤተሰቦቿን ስታከብር ለራሷ ክብር ክብር ስትሰጥ ነው፣ ሌላው ሰው ሊያከብራት የሚገባው። ያንን ነገር ግን እያየውባት አይደለም። ያንን ነገር እያየውባት አይደለም። አሁን ላይ ሄርሜላ ላይ ልትፈርዱ ትችላላችሁ። ሄርሜላ አይደለችም ጥፋተኛ። እዚህ ጋር ሁለታቸው አብርሽም ሩታም ናቸው ጥፋተኛ። የሩታን ጥፋት ነገርኳችሁ። የአብርሽን ጥፋት ልንገራችሁ። አብርሽ ሩታም ቢወዳትና ቢያከብራት ኖሮ ገብቷቸዋል። ሄርሜላ በዚህ ልክ ቤቱ ድረስ አልጋ ድረስ ሄዳ ምናምን እንደዚህ ልትላላጥ ይቅርና፣ ገብቷቸዋል። ለሰላምታ ለራሱ ርቀቷን ትጠብቃለች። ርቀቷን ትጠብቃለች። ግን እሱ ይወላውላል። የሆነ ሰዓት እንደ ማዘን እንደሚያዝንላት ሰው ይሆናል። የሆነ ሰዓት ደግሞ እንደረበሸችው አይነት ይሆናል። የሆነ ሰዓት ደግሞ እንደሚያፈቅራት አይነት ሰው ይሆናል። ይለዋወጣል፣ ይገለባበጣል። ገብቷቸዋል። ስለዚህ በቃ ሄርሜላን ሊያርቃትም ሊያቀርባትም የሚችለው አብርሽ ብቻና ብቻ ነው እያልኳቸው ያለሁት ማለት ነው። በዚህ መንገድ አይደለም ደግሞ እነ ፈረንጁ ማለት ነው። በዚህ መንገድ አይደለም አብርሽ እና ሩታን አንድ ልታደርጓቸው የሚገባው መቼም በዚህ መንገድ ይሄ በልከኝነት ምናምን ከህይወቱ ውጭ ስላላቸው አይደለም። የምትወጣው እሱ ነው ሊያስወጣት የሚችለው ገብቷቸዋል። እሱ ነው ሊያስወጣት የሚችለው። እሩታስ ደግሞ እስከ መቼ ነው እንደዚህ ይቅርታ እያደረገችለት የምትመለሰው? እኔ ሴት ልጅ ቆራጥ ናት፣ ኔ እስከ ማውቀው ድረስ ከቆረጠች ቆረጠች ነው፣ አትመለስም። ብትመለስም አንድ ሁለት ይባላል ሶስት አለቀ። እንደው በዛ ከተባለ ሶስት፣ ከዛ በላይ ነው የእሷ ይቅርታ ማድረግ። ይቅርታ መደራረግ፣ መጣላት፣ መታረቅ፣ ስንት ይሆናል? አምሳ መቶ አይሆንም። እንደ የነሱ መጣላትና መታረቅ አይሆንም ይሆናል። በዚህ ልክ እንዴት እንዴት ሊሆን ይችላል? ስለዚህ ነፈረንጁ እሩታና አብርሽን ሄርሜላን ከአብርሽ ህይወት ውጭ ስላላችሁ እንደዚህ ስላስፈራራችሁ ምናምን ምናምን፣ በእርግጣ ታስፈራሯትም የምትፈራ አይደለችም። ሲጀመር ሰ አይደለም ሰው ፈጣሪ የምትፈራ ሰው አይደለችም። በነገራችን ላይ ችሙክት ሙክት ማለት ነስተፍር እና እንደዛ ግን እየፈሯች ምናምን አስመስላ አብርሽ እንዳዝንላት ምናምን ሄዳ ስትለጣጠፍ ነበር። አይታችኋታል። እና በሚያስጠላ መንገድ በሚያስጠላ ሁኔታ አብርሽ ጋር ስትለጠፍ ነበረ። አብርሽ ደግሞ ምን እየተተናክሏት ነው አለ በቃ፣ የሆነ ነገር ምን የሆነ ነገር ሊደፍሯት ሊደፍሯት ነው ብላ ታስባለ ታስባለ። ከንተ ውጭ ዞር ብሎ ማየት የለም በነገራችን ላይ እሺ። እነ ፈረንጁ ምናምን እንዴ፣ ተዋ፣ ተዋ፣ እንዴ ሁሉም ሰው እንዳንተ ነው እንደሚመስለክ ያገኘውን ሰው ጋር እሺ ብሎ አሚን ብሎ የሚቀበል ነው እንደሚመስል፣ ከአቶ አብርሽ እንደዛ አይምሰልክ። ስለዚህ ጥፋተኛው አሁን እዚህ ላይ ሞር አብርሽ ነው እና ከሄርሜላ በላይ አብርሽ እና ሩታ ናቸው ጥፋተኛ። በቃ ሁለታቸው ላይ ነው እኔ ጥፋቱ እየታየኛለሁ። ምክንያቱም ሁለታቸው ሲከባበሩ፣ ሲዋደዱ፣ ሲፋቀሩ ካይች በመካከላቸው ስለማትገባ ማለት ነው። እና ይህንን ነው ምላችሁ። ሩታ ራሷን ታስገብር። ራሷን ስታስገብር፣ ሴትነቷን ስታስገብር ይሄ ያው ብዙ ጊዜ ምናምን አስለምነዋለች፣ ይቅርታ ምናምን በነገረች ላይ አልለመናትም። ያን ያክል ለመናት የሚያስብል ደረጃ አልደረሰም። እንታረቃለን አንድ ሁለት ጊዜ ቪዲዮ ምናምን ሰራ። ከዛ በኋላ ግን በራሱ መንገድ ከሄርሜላ ጋር ነው፣ በራሱ መንገድ ነው እየሄደ የነበረው። ገብታቸዋለ፣ የከፈለገው ሰው ጋር ምናምን ነው እየኖረ ያለው ማለት ነው፣ ከሄርሜላ ጋር ማለት ነው። እና ያን ያክል አልተለማማጣትም፣ ሁሉ ረድታል ከቡታ ጅራ ስትመለስ የደቅጣ እንደዚህ ምናምን አደረገችለት፣ ሰላም ፈጠሩ። ከዛ መልሶ ወደ ነበረበት እየተመለሰ ነው። ሁ በቃ ሩታ ይቺ ማናት ሄርሜላ፣ በቃ አላደለ እንደምትጎዳ አይነት ሆኖ ከጎኗ ሊሆን ነው ማለት ነው። በቃ ከጎን የነበረች በሚለው ሰበብ፣ አሁን ደግሞ ለእሷ ከጎኗ እየሆነ ነው።